ዱባይ አስደንጋጭ ነገር እየተፈጠረ ነው። በተለይ ኮንትራት ቤት ያላችሁ ትራንስሌሽን ተቀብዬ ወጥቼ ውጭ ላይ ህይወቴን አስተካክላለሁ ምናምን እያላችሁ ያላችሁ እህቶች፣ አትውጡ፣ ህይወታችን አታስተካክሉ፣ ህይወታችሁ ይበላሽ ምናምን እያልኳቸው አይደለም። ግን ማዳመጥ ያለባችሁ ነገር አዳምጡ። ምንድን ነው፣ በጣም በርካታ እህቶች አሁን ላይ ኢጃዛ ቤት ነው ያሉት። ኢጃዛ ቤት ተኝተው ነው ያሉት። ስራ የለም፣ ስራ የለም ጥንቃቄ የምነግራችሁ ደግሞ ወንድ ያለበት ኢጃዛ ቤት እንዳትሄዱ። ለምንም አይነት ሃይማኖት ሊኖራችሁ፣ ወንድ ያለበት ቤት ኢጃዛ አትሄዱ። ወንድ አንድ ወንድ ኦኬ ሊኖርሽ ይገባል፣ ግን ያ ወንድ ምን አይነት ወንድ ነው ነው ጥያቄ። ኢጃዛ ቤቱ የወንድና የሴት በሚሆንበት ሰዓት አላማሽ ነው የሚበላሸው። ሰዓት ፈልጊ ያለ ፕሮግራምሽ ነው ከአንድ ወንድ ጋር እንደ ማስጠቂያ ተጣብቀሽ የምትቀሪው ማለት ነው። የምሬን ነው የምላችሁ። ሀታ እንኳን ፍቅር ውስጥ ብትወድቁ ስራችሁን መርሳት የለባችሁ ፍቅር ውስጥ ብትወድቅ የራሱ ዱባይ ላይ እጃዛ ላይ ስራሽን መስራት። አንዳንዶቹ ግን የሆነውን ፍቅር ውስጥ ይወድቃሉ። እኔ አልፈርድባችም። እኔ ሴት ነኝ አልፈርድም። ግን የሆነውን ማስቲካ እንደ ማስቲካ ተለጣጥፈው እዛው መተሻሸት ነው። በጣም በርካታ ወንዶች አሁን ላይ ልክ እንደናንተው በተመሳሳይ ሁኔታ ካንስሌሽናቸው ስድስት ወር ሳይሞላቸው ስንት ብር ጨርሰው የመጡ ወንዶች ደከመ የሰለቸኝ ብለው ከኮንትራት ቤት ወጥተው ካንስሌሽን ተቀብለው ከካምፓኒ ወጥተው ኢጃዛ ቤት ተዘፈሰብ ነው ያሉት። የቀን ስራ ይሰራሉ ሰባ ሰማኒያ ብር ወንዶቹ ማለት ነው። ያ ሰባ ሰማኒያ ብር እስኪ ለምን ይሆናል? ነገ በመሀል አንቺም አትሰሪም፣ እሱም ፓርታይም የሰራበትን ሰባ ሰማኒያ ብር እዚህ ጋር ሻይ ቡና ትላላችሁ፣ አልጋ ትይዛላችሁ፣ ትተኛላችሁ፣ ምን ትላላችሁ። ከዛ ነገ ልጅ ቢፈጥ እንኳን መውለድ ማሳደግ ይቅርና ማስወረጃ ራሱ አይኖራችሁ። ወላ ሁነቴ ነው የምላችሁ ማስወረጃ ራሱ ይሄ ነገር ከመፈጠሩ በፊት ይሄ አስጸያፊ፣ ጸያፍ ቃል እንደሆነ አቃለው ነ እባካችሁ፣ እህቴ ምስሰሚ ከሆነ ቤተሰብ እንዳየ ቪዲዮ ማለት ነው የምሬን ነው የምላችሁ ኦኬ። ምክንያቱም ይሄ ቃሉን መጠቀም አልፈልግም፣ እኔ ግን እናንተ እንድትማሩ እፈልጋለሁ። እህቶቼ ያዩታል ይሄ ቪዲዮ እንዲማሩ እፈልጋለሁ። እኔ ከምሰማው አንጻር ነው እዚጋ የመጣው ምለፈልፍላችሁ ማለት ነው። ውጭ ስትወጡ ከኮንትራት ቤት ገንዘብ ሊኖር ቢያንስ አስር ሺህ ድራማ ያስፈልግ ይችላል። ውጭ ስትወጪ ለምን ኮንትራት መግባት ባትፈልጊ ስራ ብታጪ ምግብ የማይችሉ እህቶች አይገቡም። ወላሂ ሶስት አራት ወር ነው ቀራማ ገብተው ቢሮ የሚቀመጡት ቢሮዎች እየደበደቡ ፓርታይም እያላኳችሁ ለሳምንት ብራቸውን እየተጠቀሙ የአብር ለራሳቸው እያደረጉ እናንተ እየተንከራተታችሁ፣ ኢቨን ወጥታችሁ ኢራናዊ ሆኜ ጠንካራ እሰራለው እሰራለሁ ብትሉ ራሱ አያሰሯችሁም። ለምን እነሱ ቢሮዎች ምንድን ነው የለመዱት? አንቺን አምስት ቀንና ስድስት ቀን ያሰሩሻል። አውቀው ለአንቺ ኮንትራት ነው የሚሉሽ፣ ግን ከማዳሞች ጋር ተመካክረው ፓርታይም ይሸኙሻል። በሳምንት አንድ ሺህም ሊቀበሉብሽ ይችላሉ። ብሩ ግን አንቺ አታዩም ደናቂጣ እንኳን አይሰጡም አያስበሏችሁም፣ ማለት ነው። ስለዚህ እጅግ በጣም ተጠንቀቁ ማለት ነው። ኢጃዛ ቤት ደግሞ ህሌና የላቸውም። ኦኬ፣ አሁን እነሱ ኢጃዛ ቤት እዛ አስር ሀያ ሰላሳ አርባ ቁጭ ብለዋል። አይደለም የቤት ኪራይ ይከፍላሉ። እነዚያ ተቸገሩም ተጠበቡም ከየትም አምጥተው ቤት ኪራይ ይከፍላሉ። እንደዚህ ታንቀው ይከፍላሉ። ግን ያ ሁሉ ህዝብ ስራ ሳይገባ ኮንትራት ቤት ያሉ እህቶቼ ኮሜንት ላይ እየገቡ መጥፋት ከፈለጋችሁ እናስጠፋለን ያቺ ሞኞዋ እህቴ ትመጣና መጥፋት ፈልጋለሁ በጣም ተቸግረኝ ነው የምኖረው፣ መዳሜ አስቸግረኛለች፣ እንደዛ ምናምን እያሉ ይወጣሉ ይጠፋሉ ማለት ነው። ለማስጠፋት የሚቀበሉት ብር ዱባይ ሁለት ሺህ ብር ነው የሚቀበሉት ብሩቅ አሁን ትንሽ የአንድ ሰዓት ምናምን መንገድ ከሆነ ሁለት ሺህ ብር የሚቀበሏቸው ከዛም በላይ ሶስት ሺህ ብር ሊቀ ሳውዲ አረቢያ አምስት ሺህ ብር የታወቀ ነው። አምስት ሺህ ስድስት ሺህ ሰባት ሺህ ምናምን የሚቀበሏቸው። በጣም ጥንቃቄ ማድረግ ይሄ ኢጃዛ ቤቷ ባለቤት ህሌና ቢኖራል፣ እህቴ በጣም ብዙ ሰው አለ፣ የተወሰነ ታገሺ፣ ስራ የለም ልትልሽ ይገባ ነበር። ግን እነሱ ምንድን ነው አንቺ ለታክሲ ከምትሰጪው ብር ያ ታገኛለች፣ ታገኛለች። ኢጃዛ ቤቷ የምታስጠፋሽ ሴትዮ እንደገና ደግሞ አንቺ ቁጭ ባልሽ ቁጥር እሷ የቤት ኪራይ እየቆጠረባት ነው። እንደዚህ አንቃሽ ፓርታይም ሸኝታሽን ቢሆን ገንዘቧን የኢጃዛ ቤቷን ትከፍያለሽ። አንቺ ግን ደረቂ ጣንቋን መብያ ልታጭ ትችያለሽ። ያለች ታፍራ ያለሽ ትሳቀቂያለሽ። እውነቴን ነው የምላቸው። ኢጃዛ ቤት ማለት ነው አንዳንዱ ኢጃዛ ቤቶች ሁለት ክላስ ይኖራቸዋል። ከዛ እነሱ የሚበሉበት የሚጠጡ ቢራቡ የዱባይ ኢጃዛ ቤትማ ያስጠላል። ወላይ በጣም ከባድ ነው። እንደውም ሳውዲ ይሻላል መሰለኝ። ሳውዲ የመተባበር መተዛዘን ምናምን አለ፣ ረህማ አለ። ዱባይ ግን ረህማ የለም። ብር ከሌለሽ የለሽም። የሆነ ክላስ አለ ሻንጣ ምናምን የሚቀመጥበት ምስኪን ምስኪን ገንዘብ የሌላቸው እህቶች የሚቀመጡበት ክላስ ሌላ ነው። ሀብታም ሀብታም ብር ያለው ደግሞ የሚቀመጥበት ክላስ ሌላ ነው። ገንዘብ ያለው እናቴ በየቀኑ ፍርፍሩን ይበላል። አላማ አላቸው ይዘ እነዛ ገንዘብ ያላቸው ወይም እዮምየ ይሄ ሱቅ ምናምን የሚሰሩ ልጆች ናቸው ወይም ደግሞ ለእርፍት የመጡ ልጆች ናቸው። እነዚ ሀብታም ሀብታሞቹ ማለት ነው ፍርፍር ስጋ ምናምን ይበላሉ። ሌላ ክላስ። አንቺ ግን እዚህ ጠረውብሽ ደረቂጣ እንኳ መብያ አይኖርሽም ማለት ነው። አይከብድም። ስለዚህ በጣም ተጠንቀቁ፣ ወንድ ስትይዙም እኔ እኮ ያ ወንድ ላይ የምትይዙት ወንድ ተጠንቀቁ እንጂ እኮ እኔ አትያዙ ምናምን አላልኩም። አያገባኝም፣ አይመለከተኝም። ይሄ ፐርሰናል የራሳቸው ላይፍ ነው፣ ግን መናገር ስላለብኝ ነው። ሲጀመር ዱባይ ያሉ ያሉ ወንዶች ምንም ቢሰሩ ገንዘቡ አይበቃቸውም። እናንተን ለመስተዳደር ለማስተዳደር ብቁ አይደሉም። አንቺ ነገ ሲሸነፍ ለምሳሌ ማስተዳደር ሲያውቀው እኮ ጥሎሽ ይሄዳል። ያ ወንድ ግን አንቺ ያኔ ጥሎሽ ሲሄድ አላማሽን አበላሽቶ ወይ አያስረግዞሽ ጥሎሽ ሲሄድ አንቺ መጠንከር ያቅተሻል። ስራ ሳታረግዝ በፊት ጠንካራ ያልነበረች ሴት ካረግዘች በኋላ የበለጠ ትሞታለች። ሞራሏ ይሞታል፣ ትጎዳለች፣ ሴትነቷን ክብሯን አታለች። የምትወዱ ሰጥሏ ትሄደዋል። ግን ያ ሁሉ ከመፈጠሩ በፊት ገንዘብ ያዙ። ገንዘብ አስፈላጊ ነው። የስራ ኢነርጂ ይኑራችሁ። ምንም ቢሆን እሰራለሁ የማለት ስትጠፉ፣ ከኮንትራት ቤት እግራችሁ ሲወጣ ምን ብላቸው መውጣት ያለባችሁ እኔ ቀጥታ ምንም ቢሆን እሰራለሁ ብላችሁ ነው። ይሄ እናንተ ቲክቶክ ላይ የምታዩት ፊልተር ምናምን ምናምን ለሀቢብቲ ማፊ ሻይ አበደን እንደዛ አይነት ኪዩ ወላ፣ ውጭ ያሉ ልጆች መዳም ቤት ባሉ ልጆች ይቀናሉ። አያወሩም፣ ችግሩ አያወሩ ይኖ አያወሩ። የምሬን ነው። መዳም ቤት እኮ እንደፈለገሽ በዚህ ኩባያ ሻይ ትጠጫለሽ። ውጭ ከወጣሽ ግን ይሄ ኩባያ ይናፍቅሻል፣ ይሄ ሻይ ይናፍቅሻል። ምክንያቱም ሁሉም ነገር በራስሽ ነው። ገንዘብ ከሌለሽ ባናትሽ ትተካያለሽ፣ እንጂ በዚህ ኩባያ ሻይ መጠጣት ያምርሻል። ያምርሻል እያልኩሽ ነው። ስለዚህ ውጭም ለመውጣት ያሰባችሁ እህቶቼ፣ በጣም ብዙ መረጃ ሊኖራችሁ ይገባል። ለምሳሌ ንግድ እነግዳለሁ። በራሳችሁ ምን ያህል ትተማመናላችሁ? መጀመሪያ ውጭ ለመውጣት ከማሰባችሁ በፊት ምን ያህል ትተማመኛለሽ? እኔ አሁን ውጭ በወጣ በራሴ ይተማመናለሁ። ለምሳሌ ስራ ባይሳካልኝ የራሴ የሆነ ገንዘብ ሳሌ ውጭ አልወጣም። ባለኝ ገንዘብ አይዲን አሰረቼ የሆነ ትንሽዬ ስራ ከፍታለሁ። በእርግጠኝነት ነው የምላችሁ። ለምሳሌ ቲክታክ ቻናል እንዳለኝ ታውቃላችሁ። ማንኛውም ሰው ይቀጥረኛል። ውጭ በወጣ ማለት ነው አልራበም፣ አልጠማም፣ ሴፍ ላላረግ እችላለሁ። ለምሳሌ እኔ ፋሽን አያምረኝም፣ አይረም ኬር ይሄ ኢንፎርም አደባባይ ወጥቼ እሰራበታለሁ እንኳን መዳም ቤት ውስጥ ይቅርና ማለት ነው አላፍርም ስለዚህ በጣም ጥንቃቄ አድርጋል። ውጭ ለመውጣት ስታስቡ ምን ያህል ኮንፊደንስ አለኝ፣ ምን ያህል የውጭን ነገር መቋቋም እችላለሁ ማለት መቻል አለባችሁ። ዝም ብላችሁ ዘው እያላችሁ ውጭ አትወጡ እባካችሁ። ኮርቹ ቲቪን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም አይረሳም። የብሬን ነው ብላችሁ ግን እጄና ፊቴ ዛሬ ትንሽ የተመሳሰለ አይመስላችሁ? ፊልተር የለውም። ባይዘ ወይ ኪዩት ሶ ኪዩት ኪዩት። እሺ፣ በቀጣይ በአሪፍ ቪዲዮ እንገናኛለን። ላይክ ሺር፣ ሰብስክራብ እያደረጋችሁ ለጓደኞቻችሁ ማጋራት አትርሱ አትርሱ። ወዳችኋለሁ። ባይዘ ወይ